ዛሬ ላይ በድምፅ በኩል ከተመለከትን አንዳንድ ቁራዎች አላህ ሱብሐነሁ ወተዓላ ሁላችንንም ወደ ትክክለኛው መንገድ ይምራንና ድምፃቸው ከዘፈን ድምፅ ብዙ የተለየ አይሆን። ግን ዛሬ ላወራ የፈለግኩት ስለዚ ድምፅ ሳይሆን ተጅዊድ የሚባለው ነገር ላይ መሰረታዊ የተጅዊድን እውቀት ከመውሰዳችን በፊት ለምን ቁርአን ቀርተን ለሰዎች እናስተላልፋለን። ስለዚህ በዑለሞች ዘንድ ተጅዊድ የሚባለውን ነገር ስንመለከተው በሁለት ከፍለው ያዩታል። አንደኛው ክፍል መሰረታዊ የሆነ የተጅዊድ እውቀት ነው። ያኒ የቁርአኑ ማዕና ተስተካክሎ ሊተላለፍ ማይችልበት የሆነ የተጅዊድ እውቀት አለ፣ እሱ ካልተወሰደ። ስለዚህ በትንሹ ይህንን መሰረታዊ የሚባለውን የተጅዊድ እውቀት መኻሪጁል ሑሩፍ እና ሲፋቱል ሑሩፍ የሚባሉት ላይ ቢያንስ ዓለ አቀል ሐርፎችን በትክክል ከቦታቸው ማውጣት መቻል ሲቀጥል ደግሞ ስፋቶችን ቢሆን ሐርፉ መውጣት ያለበት መንገድ አለ በምን መልኩ መውጣት አለበት መወፈር አለበት ወይ መቅጠን አለበት ከስፋቶችም ውስጥ የቁርአኑን መዕና ሊቀይሩ የሚችሉ አሉ በትክክል ካልተስተካከሉ ማለት ነው እነዚህን ነገሮች ሳንወስድ ቁርአን መቅራት አግባብ አደለም በዚህ ላይ ሁለት የትላልቅ ሰዎችን ንግግር ማስታወስ እፈልጋለሁ የመጀመሪያ

ቁርአን በምንቀራበት ጊዜ የትም ቦታ ላይ አይደለም የሚቆመው። መቆም ያለብን ቦታ አለ። ከየት መነሳት አለብን? ይሄ ወቅፍና ኢብትዳ ይባላል በተጅዊድ ዕልም ማለት ነው። የወቅፍና የኢብትዳ ዕልም ይባላል። እጅግ በጣም ወሳኝ የሆነ እውቀት ነው። ስለዚህ መጀመሪያ ተጅዊድ ሐርፎችን ተጅዊዳቸውን ማስተካከል ያስፈልጋል። ሐርፎችን በሐርፍ መቀየር የለብንም። ሃምዝን በአይን ከቀየርን፣ ሐእን በሃ ከቀየርን፣ ታእን በሲን ምንቀይር ከሆነ ማዕናው ይቀየራል፣ መልእክቱ ይለወጣል ማለት ነው።

ስለዚህ እኛ ቁርአን ስንቀራ ዝም ብለን መተን ሚዲያ ላይ መቅራታችንን ብቻ ሳይሆን በትክክል እየቀራ ነው ነው ወይ? መልእክቱ በሚፈለገው መልኩ እየደረሰ ነው ወይ? ይህን ይህን ነገር ልናስተውል ይገባል ማለት ነው። ቦታው ስለማይፈቅድልኝ እንጂ የተለያዩ አንቀጾችን እያመጣው የተለያዩ ምሳሌዎችን እያመጣው የት ቦታ ላይ መቆም እንዳለብን፣ እዚህ ከቆምንስ ምን አይነት ማዕና ይለወጣል የሚለውን ነገር ባሳያችሁ ደስ ባለኝ ነበር።